ምን ያክል ማሰብ? እንዴ አይምሮ ቢስነሽ ነው? ቤታቸው ድረስ ይደሽ ይነገርሻቸው? ይቅርታ። በጣም ይቅርታ። ዝና ይቅርታ። ተበይ አይደለም፣ ጀምር ያልከኝ ቤታቸው ድረስ አይደለም። ዝና ምን መሰለህ፣ ሲጀመር እኮ መጀመሪያ ብሩክን ፈልጌ ነው የሄድኩት። ዝም በይ በእናትሽ። በኋላ ለምን እንደተቆጣው ለምን እንደተመሳጨው ታውቂያለሽ? ታውቂያለሽ ወይ? ለምን ቤት ሄድሽ? በመሰረቱ የብሩክ ቤት አለመሸጡ ለምን ነገርሻቸው? ናገልአኝ

ማታ ደውልልሻለሁ። ተመጫለሽ? ኧረ በእናትህ ጠብቀኝ። እንዴ ምን እየፈጠንሽ? እኮ አይደለም። አንተ እኮ እስር ቤት ካቦ ምናምን ነበርክ። ነው ደግሞ ትጃር ልጅ ነኝ ያለ ትጃር ነው። ባህሪሽ ግን በጣም ነው የተመቸኝ። ሰው ነው የሚለኝ ከዝና በስተቀር ማለትም፣ ግን አትወደኝ። ለእኔ ተመች ተሽኛል፣ አልኩሽ። አስተ በቃ ያራድ ይሄድ። እኔ ምልሽ ኤፍራታ ግን ሀሳቧን እንዳትቀየር ፈራለሁ። አትቀይርም። መላ ምናምን አለው ስለት ውክክ ነው ያለች፣ እንዳለ ሳቢ ምናምን እየገጨን ያላትን ኢንፎ ነው የምንቀበላት። አረ እኔ የምልህ፣ ቆይ ለምንድን ነው እሷ መጠየቅ የፈለከው? የሆነ የሚሞት ሰው ስላለ እኔ እኔ ቤተሰቦችን አግኝቼዋለሁ። መሞት አልፈልግም። አንቺ ማ በምን አጣጥሽ ትሞቻለሽ? ለማንኛውም ነው እንሂድ፣ እናገኛ ማህሊት ውርደታ ይለፍሽ የተባለች ይመስል ዛሬ የዝናን ስልክ በመፈተሽ የተለያዩ መረጃዎችን ለመውሰድ ፈልጋ ነበር። ይህ ምክር ደግሞ ከፍራታ የመጣ ነው። ከቤቱ ከሄድሽማ አንድ ነገር ሳታደርጊ እንዳትመጪ፣ የዝናን ስልክ እያንዳንዱ ያሉትን መረጃዎች ይዘሽ ነይ በማለት መክራታለች። ታዲያ የኢፍራታ ምክር ልትተገበር ያሰበችው ማህሌትም በስተ መጨረሻ ዝና ከተኛ በነክቶ ጉዱናለች። እፉኛም አፍጦባታል። ማህሌት እንግዲህ የዝና ብትሮች በተደጋጋሚ የደረሱባት ቢሆንም እሷ ግን ከስህተቷ እንኳን መማር አልቻለችም። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል ሰባ አምስት ምን አዲስ ነገር አለ? ባለፈው ክፍል ማህሊት ብሩክን እከሳለሁ በማለት የክስ ወረቀት ወስዳ ለቅድስት ሰጣት ነበር። ይህንን ተከትሎ እንደ ጀብድ በመቁጠርም ለዝና ነግረዋለች። ቤቱን እኮ ክሰሹ ብለኸኝ አሁን ብሩክን ከስሻ አለሁ። ቤቱን ማግኘት ይኖርብኛል በማለት ነግራው ነበር እንዴት ቤቱ ድረስ ሂደሽ ይህንን ስራ ትሰሪያለሽ? በማለት ጉሮሯን አንቆ ክፉኛ ሲያስለፈልፋት ነበር። መሀሊትም እባክህ ይቅርታ አድርግልኝ ሁለተኛ እንደዚህ አይነት ነገር እንደዚህ አይነት ስህተት አይለመደኝም። በማለት ዝናን እንደምንም አድርጋ ከእጁ ልታስደቀቀው ችላለች። ታዲያ በዚህ የተብሰለሰለችና እየተምከነከነች ወደ ኤፍራታ በመሄድ ይኸው ዝናኮ በጣም ተጫወተብኝ አሁንማ ጸባዩ ሊገባኝ አልቻለም፣ እጅግ በጣም ስልችት ብሎኛል። በማለት ለእህቷ እየነገረቻት ነበር። ምን ሆኖ ነው እንደዚህ ሊያደርግሽ የቻለው? በማለት ትጠይቃታለች። ቤቱን በባለፈው እንዳልተሸጠ ነግሮኝ ክስ መስልቼ ነበር፣ ነገር ግን ለምን ክስ መሰረትሽ በሚል በጣም አሰቃይቶኛል። በማለትም ትነግራታለች። ሆኖም ኤፍራታ ጠንቀቅ፣ መጠንቀቅ ይኖርብሻል። ለዚህ ነው ዝናን ብዙ ጊዜ አትቅረቢው ብዬ የመከርኩሽ በማለት እየነገረቻት ነበር። በሌላ በኩል ቅድስት ቤቱን በምታጸዳበት ሰዓት በደም የተነከረ ቲሸርት አግኝታለች። በጣም ነው የደነገጠችው። ይህ ቲሸርት ብሩኬ የሚለብሰው ቲሸርት ነው። ሆኖም ምናልባት ብሩኬ ላይ የሆነ የደረሰበት ጉዳት አለ ብላ ስላሰበች እጅግ በጣም ለከፍተኛ ድንጋጤ ተደርጋለች። ምሳሌን በመጥራትም ይህ ቲሸርት ምን ሊሆን ይችላል ለማንኛውም እስኪያንቻትው በማለት ይህንን ቲሸርት በደንብ እንዳታስተውለው አድርጋ ደብቀዋለች። ሞገስም እንደተለመደው ከሉላ ጋር ጥሩ ጊዜ እያሳለፉ ነው። በተለይ ዛሬ ለየት ባለ መልኩ ወደ ሬስቶራንት በማምራት ዳጣ መታወላቸውን ድምቅ አድርገውታል። ሆኖም ዳጣ አሁን ሁለታቸው በአንድ ሆነው ስላየቻቸው እጅግ በጣም ደስ ብሏታል። ዝና ሁን ላይ ብቻውን እየተብሰለሰለ ምንም ማድረግ የማይችልበት ደረጃ ላይ ስለደረሰም እንዴት በዚህ ልክ ልሸነፍ ይችላለሁ? አባቴ እንደዚህ አይነት ማንነት አላሳደገኝም ነበር። ብሩክ እንደዛ በቦክስ ይዘርሮኛል ዛሬ ደግሞ ወንድሞም መጥተው ተተክቶልኛል። ለምን እንደዚህ አቅመቢስ ልሆን ቻልኩኝ? እንግዲህ እንደዚህ ከመሆንማ ሞቴን እመርጣለሁ። እንግዲህ አባቴ የሰጠኝን ማንነት እስከ መጨረሻው ድረስ ተፋልሜ ሞትንም ቢሆን ልጋፈጠው ግድ ይለኛል፣ በማለት ከራሱ ጋር እየተብሰለሰለ ነበር። ደግሞ ስንት ነገር ማድረግ የምችለው ዝና፣ ዛሬ ላይ ሉላ ሚስቴን እንዴት በቀላሉ ላገኛት አልቻልኩም? ለምን አቅመቢስ ሆንኩ? እያለም ለራሱ ጥያቄዎችን ፈጥረውበት ነበር። እስካሁን የውሃ ሽታ የሆነችበት ሉላም በቀላሉ ሊያገኝ ስላልቻለ እጅግ በጣም ተናዷል። ብሩክ ወንድምም ኤፍራታ ወዳለችበት በመሄድ በእርግጥ ማህሌትን ስላላገኛትም ማህሌት አሁን የት እንዳለችና ምን እየሰራች እንደሆነ መረጃዎችን እያጣራ ነው። አሁን ከኤፍራታ ጋር በገንዘብም እየተደራደራት ነው። እነሱ የሚፈልጉትን መረጃዎች ማስተላለፍ የምትችል ከሆነ የምትፈልገውን ያህል ገንዘብ እንደሚሰጧትም ቃል ገብተውላታል። ይህንን ለማድረግ ደግሞ ከፍተኛ ሚና የተጫወተችው ዳጣ ናት። ዳጣ እስከ መኖሪያ ቤታቸው ድረስ በመሄድ ከኤፍራታ ጋር መግባባት ችለዋል። ኤፍራታንም ሬስቶራንት ድረስ በመቅጠር ቤቱን እንዳልተሸጠ ማን እንደነገራቸው ለማጣራት ሞክረዋል። ሆኖም የመረጃ ምንጯ ዝና እንደሆነ ኤፍራታ ነግራታለች። እንዴት ሁሉ ነገር ዝና ሊሆን ይችላል ለማለት አዲስ ነገር ስትሰሚ እንድትነግሪን በማለት ገንዘብ ይሰጥሻል በማለት ቃል ገብተውላታል። ደግሞም አንዳችን ነገር አንዳችም ነገር እንዳትፈሪ በማለት ኤፍራታ ወደፊት መረጃዎችን ልትሰጣቸው እንደምችል ቃል ገብታም ተለይተዋል። ዝናም ለከፍተኛ ተስፋ መቁረጥ ስለተዳረገ የተለያዩ ቢራዎችን በመደርደር እራሱን በመጠጥ ደብቋል። ከአጠገቡ የተቀመጠችው መሃሌትም የበለጠ እንዲጠጣና እንዲሰክር እየገፋፋችው ነው። ታዲያ አንቺ ማነሽ ሲል ጥያቄውን አስከትሏል። እኔ ይሉላባላለሁ ተወደኛለህ አድን እያለችም በፍቅር ለመውደቅም እንፈልጋለች። እናም ታዲያ ጥንብዝ ብሎ ይስከር እንጂ ማህሊትን ምን ያህል ደካ ማስተሳሰብ እንዳላት እንዲሁም ደግሞ በስካል መንፈስ ውስጥ ሆኖ በስድብ ሲያሸማቅቃት ነበር። አንቺ ማለት ፈሪና ጨካኝ ነሽ፣ ለገንዘብ ሲባል የማታደርጊው ነገር የለም። ማንኛውም ብዙ ነገሮችን አርቀሽ አስቢ፣ በአልቀሽ ብታስቢ ይሻልሻል በማለት በስካል መንፈስ ሆኖ እያንዳንዱን የማህሊትን ስህተት እያነሳ ሲነግራት ነበር። ብሩኬ ወንድምን ብሩኬ እንደዋዛ ወጥቶ ስለቀረበት በጣም እየተጨናነቀ ነው ምን አግኝቶት ይሆን እያለ ለቅድስትም እየጠየቃት ነው። ቅድስት በእርግጥ በእንባ የመለሰችለት ብሩኬ ማለት በጣም መልካም ሰውና አስተዋይ ሰው ነው። ነገር ግን መልካም ሴት አላገኘም። ማህሌት ለጥቅም ብላ ቀረበችው፣ ኋላ ግን እሷ ብዙ ነገር አደረገችው በማለት እየነገረችው ነበር። ወንድሜ ሰው አማኝ ነው፣ ግን ምን ያደርጋል። ለማንኛውም ግን ስለ አንቺ ማንነት በደንብ ብሩኬ ዘርዝሮ ነግሮኛል። ያ ያህል አስተዋይና መልካም ልጅ እንደሆን ሽም ተመልክቻለሁ። እናም በብሩኬና ባንቺ መካከል ምንም አይነት አዲስ ነገር የለም በማለት ጠይቋታል። እሷም ምንም አዲስ ነገር እንዳልተፈጠረና ብሩኬ ካሰሪ በስተቀር ሌላ ምንም አይነት ግንኙነት እንደሌላቸው ትነግራለች። ሆኖም የቡርኬ ወንድም ግን ፍላጎቱ ቅድስትን እንዲያገባ ስለነበረ ለምን እስካሁን በትዕግስት ዝም ብሎ ጠበቀሽ እያለም እየጠየቃት ነው። ቅድስትም እየተሽኮረመመች በመካከላቸው ምንም ነገር እንዳልተፈጠረ ገልጻለታለች። ታዲያ በድንገት መጥቶ ወጥቶ ስለቀረባት በእንባ እየታጠበች ነው። የብሩኪን መልካምነትና ዛሬ ላይ ምን አይነት ነገር ቢገጥመው ይሁን ቤቱን ቆርጦ የተወው የሚልም ብዙ ነገር እያሳሰባትና በአእምሯ እየተመላለሰ ስለነበረም እየነገረችው ነው። ወንድሜ ምንም አይሆንም በቃ፣ አታልቅሽ፣ ይመጣል እያለ በተስፋ ቃልም ሲያጽናናት ነበር። ማህሌት አሁን ላይ ዝና ሰክሮልኛል ብላ የልባን አንድ በአንድ መተንፈስ ፈልጋለች። ማለትም ሉላ እንዴትስ አጠፋ፣ እንዴትስ አትከዳት ምን ያህል ፀሐይን ከልክልሃት ውጭ እንዳታይ አድርጋት የሲኦል ህይወት እንድትመራ ካደረካት በኋላ ዛሬ ላይ ሉላ አመለጠችኝ፣ ከዳች ብትል ምን ተስፋ አለው እያለችም እየነገረችው ነው። ዝናም አሁንም ሉላን ከልቡ ሊያወጣት እንዳልቻለ በስካር ሆኖ እያንጎራጎረላትና መቼም ቢሆን ልረሳት እንደማይችል እሷንም እንደምንም ብሎ ፈልጎ እጁ ማስገባት እንደሚፈልግ በስተ መጨረሻ ዛሬ አብረን ነው የምናድረው በማለት ለማህሌት ነግሯታል። ማህሌትም ይህንን አጋጣሚ ስትጠብቀው ስለነበር በጣም ደስ እያላት እሺ አብረን እናድራለን አለችው። የፍራታ ግን በማታ ወጥታ ስለቀረችባት ማህሌት በጣም ተጨናንቃለች። ምን ሆነ ይሁን እያለች ስልክ በተደጋጋሚ እየሞከረችላት ነው። በስተመጨረሻም ስልኩን አንስታላት ወደ ሆቴል እንዳመሩና ከዛም ዝና ሰክሮ እንደተኛትም ትነግራታለች። ይህንን አጋጣሚማ በደንብ መጠቀም ይኖርብሻል፣ እያንዳንዱ ስልኩ ላይ ያሉትን መረጃዎች ማምጣት አለብሽ በማለት ትነግራታለች። በእርግጥ የፍራታ ከብሩኬ ወንድም ጋር ስለተደራደረች የምትፈልገውን ገንዘብ ለማግኘት ስትል ዝና መረጃዎችን ለመውሰድ ጥሩ አጋጣሚ ተፈጥሮላታል። ሆኖም ዛሬ ዛሬ ላይ ማህሌትን በመጠቀም መረጃዎችን አሳልፋ እንድትሰጣትም ጠይቃታለች። በእርግጥ ማህሌትም የዋህናትና የኢፍራታ ምክር ምንም ጊዜ ትሰማለች። እሷ የምትለውን አንድ በአንድ ተግባራዊ አደርጋለሁ በሚልም ትዳሯን እስከ ማጣት ደረጃ የደረሰችበት አጋጣሚም ነበር። ዛሬ ላይ ከዝና ጋር ከዝና ስልክ መረጃዎችን ለመውሰድ በምታደርገው ጥረት ግን ከዝና ጋር ክፉኛ ተገጣጥሟለች። ማህሌትም እንግዲህ የኤፍራታን ምክር ከሰማሽ በኋላ ዝና መተኛቱን ተከትሎ የስልኩን ፓተን ለመክፈት ስትሞክር የስልኩ ፓተን በአይኑ አሻራ ነበር። ታዲያ አይኖችን በመግለጥና ስልኩን ካጠገቡ ፊት ለፊት እንደ ካሜራ ለማንሳት ብትሞክርም ዝና ግን ከተኛበት ወዳውኑ በፍጥነት ይነሳል። ታዲያ ካጠገቡ ስልካን ይዛ እየተርበተበተች በፍርሃት ሰውነቷ እየራደ ዝናን እየተመለከተችው ነበር። ዝና ምን ሊያደርጋት ይችላል? ያው እንደተለመደው ጉሮሯን አንቆ ሊያስለፈልፋት ይችል ይሆናል። ለማንኛውም ዝና እንደ ዋዛ የሚለቃት አይመስለኝም። እንግዲህ ከዚህ በፊት በምትሰራቸው ስህተቶች ጉሮሯን ሲያንቃትና በስድብም ሲያስከራክራት ተመልክተን ነበር። በሌላ ጭራሽ በድፍረት የእሱን ስልክ በማንሳትም ፓተርኖን ለመክፈት ያደረገችው ጥረት እጅግ በጣም ለሱ አደጋ የሚያስከትል ይመስላል። በብሩኬ በኩልም ምንም አዲስ መረጃ ባለመገኘቱ ይኸው ብዙ ቀናቶችን ተቆጠሩ። ብሩኬ ግን ምን አግኝቶት ይሆን ለማንኛውም ቤተሰቡም እጅግ በጣም ለከፍተኛ ጭንቀት ተዳርገዋል የኤፍራታ ምክር ማህሊትን ሳያስገድላት አይቀርም ለማንኛውም በሚቀጥለው ክፍል የማቀርብላችሁ የሆነ ለዛሬው ምሳሌ ድራማ ክፍል ሰባ አምስት ይሄንን ይመስል ነበር ለቻናሌ አዲስ ከሆናችሁ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋብዛል